ኤሊያስ ወደ ሀገሩ ተመለሰ። ኤሊያስና ጆሮ ተጣሉ። በሃና ምክንያት አንተ ዱርዬና እንዲሁም ደግሞ ሌባነ። ስለዚህ ሃና አጠገብ እንዳትደርስ። ሃና ጠገብ ተደረስክ ግን ውርድ ከራሴ። ነው እንዴ ኤሊያስ? ለምን እንደዚህ ትላለክ? ቆይ ሃና እኮ እኔ ሳልሆን እሷ ራሱ አስወግዳኛለች ትታኛለች አልፈልግህም ብላኛለች። ስለዚህ ፍቅራችሁን ያጣፍጥላችሁ በማለት መለሰለት። ታንግድህ ደላላው ወይኔ፣ የደላላው ግን እውነት ደስ የሚል ነው። እንደምንም ብዬ አግባብችን ቢሆን ፋዘርን ስንት ብር እንደሚፈጅ እጠይቃለሁ ብሎ ለኤሊያስ ነገረውና ሄደ። ፋዘር፣ እንዴት ነው ደህና ነዎት? እኔ የምለውት ገንዘቡ ምን ያህል ቢሆን ነው ህክምና ውስጥ እንደው ደግሞ ያመመውስ ምንድን ነው ብሎ ሲጠይቃቸው አየኔ ልጅ ሀና እኮ ሁሉን ነገር በውስጧ ነው ምን እንደሆነ ምን እንድታመምኩ ራሱ አላቅም ለሕክምናውም ስንት ወጪ እንደሚያስወጣ የማውቀው ጉዳይ የለኝም፣ በማለት መለሰለት። ከዛም በኋላ እሺ ምን አለህ ብሎ ሲለው አላቅም ባክህ ማለት ልጠይቅ አይደል እንደ ሄርከው አይ ልጠይቅማ ነበር ይሄርኩት ነገር ግን በፍጹም እኔ አላውቅም ሁሉን ነገር ሀና ናት የምታውቀው ብሎ መለሰልኝ ብሎ ሲለው፣ ወይ ጉድ ሀና ግን ለምንድን ነው ለእኔ የማትነግረኝ አለ። ከዛ እንዴ ተው እንጂ እኔ ምልክ አንተ ባገኛ ቁጥር እየዘለፍካትና ጥሩ ፊት ስለማታሳያት ነዋ። እስኪ ንገረኝ አሁን ቢቀና ቢቀና የእውነት በጆሮ ይቀናል አለው። እንዴ ለምንድን ነው የማይቀናው ደግሞ የት ሄደህ ነበረ ሲለው፣ ጆሮ ጋር ላስጠነቅቀው ማለት ሀና አጠገብ እንዳትደርስ ብዬ ላስጠነቅቀው እዛ ነበርኩ ገና ሆና ጠፋ። ኤሊያስ እጅግ መልካምና ጥሩ ሰው ነበርክ፣ ነገር ግን አንዳንድ ጊዜ በጣም በችኮላ የምታደርገው ነገር ደስ አይልም አለው። እንዴ ምን አደረግኩኝ ብሎ ሲለው፣ አይ ያደረግከው ነገርማ ምን መሰለቅ ጆሮ እኮ የእንጀራ አባቱን የጠየቀው ለሀና አባት ማሳከሚያ ነው እንጂ የእውነት ለራሱ ገንዘቡን ፈልጎት አይደለም። ደግሞ ካንተና ከኔ በላይ አስተሳሰብና ጭንቅላት ያለው ልጅ እሱ ነው። እኛ ተመካክረንና እኛ ተዋደን በፍቅር ሁነን የሀናን አባት ማሳከም ሲገባን፣ ነገር ግን በፍጹም እናንተን እንደዚህ አልጠብቀህም ነበር። በተለይ አንተ በጣም የዋህና እስኪ እንደዋሁን በጆሮ ትቀናለህ ሲለው፣ ወይኔ ኤሊያስ፣ ግን ምን ሁኜ ነው አላቅም፣ ምን እንደሆን ብቻ ወደ ራስህ ብትመለስ ጥሩ ነው። እናም ደግሞ ጆሮን ይቅርታ ብትጠይቀው ይሻላል ሲለው፣ እንዴ አረ በደንብ ነው ታረቀኝ የምጠይቀው አለው። ከዛም በኋላ ፍቅር ፍቅር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 አጓጊና አስተማሪ ድራማዎች ናቸው። እስከ መጨረሻው ድረስ ተከታተሉ የኔ ውዶች። እውነት ለመናገር እንደ ምናሴ አይነት ወንድ የሚስጣችሁ። ምናሴ እንግዲህ ሰሞኑን በፍቅር ሳይያዝ አይቀርም፣ ምክንያቱም ፍቅር ፍቅር እየሸተተው ይመስላል። ጭራሽ እስከ ዛሬ እኮ ጠዋት ተነስቶ እናቱንና ሰላምን የሚቀሰቅሰው ልጅ ዛሬ ግን በፍቅር ፍቅር ወደቀና ጭራሽ ሰላምዬ እየተነሳች መቀስቀስ ጀምራለች እንዴ ደግሞ ዛሬ ይባስ ብሎ ትምህርቱ እኮ ረፈደበት ብላ ሄደች እና ስቀሰቅሰው እንዴ ቆይ ሰላምዬ ለምንድን ነው እስካሁን ድረስ ያልቀሰቀሽኝ ብሎ ሲላት እንዴ አሁን መጣሁ አይደል እንዴ ልቀሰቅስ እሁንማ እረፍዶብኛል በቃ ቅራ አይ መቅረትም አልችልም ፈተና አለብኝ አላት ለማንኛውም ቁርስ በልተህ ነው የምትሄደው? ስትለው አይ እኔ ቁርስ አልበላም። ማለት ምን ማለት ፈልገህ ነው? ምክንያቱም እህቴ እረፍዶብኛላ። አይ እኔማ ጧት ተነስቼ እንደዛ ለፍቼ ለፍቼ ቁርስ ሳትበላ የሄድክ በፍጹም ደስ አይለኝም። ውይ የአንችስ ፍቅር በጣም ያስጨንቃል፣ አለና ቶሎ በድንገት ተነስቶ ቁርሱን በልቶ ወደ ትምህርት ቤት ሄደ። ከዚያም በኋላ በሌላ በኩል ጆሮና ፍቅር ተገናኙና እንዴት ነህ ጆሮ? ደህና ነኝ። መዝገቡ ነው የምትለው። በእርግጥ እሷ እንዴት ነህ መዝገቡ? ደህና ነኝ። እንዴት ነሽ? እኔ ደህና ነኝ። እኔ ምልክ አሁን ለምንድን ነው ያንን ሰውዬ ሄደን እማላስታርቅህ? ማለት አልገባኝም። አስታርቅሃለሁ ስትለው፣ አይ እኔን ያልሰሙኝ አንቺን የሚሰሙሽ ይመስልሻል? ቆይ ቤቱ የት ነው? እስኪ ያሳየ መዝገቡ አለችው። ይሄ እዚህ ሰፈር ማለት እዚህ ሰፈር አንዲት ክፍል ቤት አለች። እዛ ሰፈር እኮ አንድ ክፍል ብቻ ነው ያለው። አዎ እዚያ ውስጥ ናቸው። ማለት የሆኑ ሽማግሌ። አዎ የሆኑ ሽማግሌ። ቆይ ናን ሄድ ብላ ፋዘር ጋ ከሄደች በኋላ አንኳኳች እና፣ ግቢ የኔ ልጅ። ሽምግልና ነው የመጣሁት። እንዴ የምን ሽምግልና? አይ እሺ ካላሉኝ በፍጹም ቁጭ አልልም። እንዴ ተናገሪያ፣ ማንና ማን ነው? መቼም ልጆቹ ቀድመውስ በራሳቸው ይተዋወቃሉ አይደል? አባባ ደግሞ ግራ ያጋቡኛ። አንቺ ነሽኮ የኔ ልጅ ግራ የምታጋብኝ። ማንን ከማን ልታጋቢ ነው? በማለት ፋዘር ቀልዳቸውን ቀጠሉ። አይ መዝገቡ ጋር ላስታርቀወት ነው ብላ መዝገቡና ስትለው ፋዘር በጣም ይቅርታ፣ እኔ በፍጹም አንተ የምትጠላኝ ከሆነ ሁሉም ሰው የሚጠላኝ ነው የሚመስለኝ፣ አንተ ስትወደኝና ካንተ ጎን ሲሆን ደግሞ ሁሉም ሰው የሚወደኝ ይመስለኛል ብሎ ሲለው አይ የኔ ልጅ ይቅርታ አድርግልኝ። ጠዋት እኮ ሀንዬ ምን እንደታያት አላቅም በሌሊት ተነስታ አሲር መጥቶ ይቅርታ ከጠየቀህ ይቅርታውን እንድትቀበል አለችኝ። እኔም ደግሞ እሺ ብዬ ይቅርታህን ተቀብያለሁ። አየ ፍቅር ታዲያ የኔ እርቅ ገደል ገባ ማለት ነው አይ አንቺ እንዲሁ የወንድምሽ ቢጤ ነሽ ብለው በል ቁጭ በሉ ሀንዬ ሀሳብ ውስጥ ጥልም ብላለች። ሰላምዬ ስራ ጨርሰሻል እንዴ አለቻት አዎ ስራ ጨርሻለሁ ሰላምዬ አለቻት እና ነይ ቁጭ እንበልና አሪፍ ፊልም አለ ብለው ፊልማቸውን እያዩ እኔ ምልሽ ያ ነገር እንዴት ነው ተሳካልሽ እንዴ አለቻት ምኑ ማለቴ ያ ልጁ አዎ እሱማ ተሳክቶልኝ ነበር ሰላምዬ ግን ደግሞ ለእኔና ለአባቴ በጣም ትልቅ ሰው አስቀየምኩኝ። አንዱን አንዱን አግዛለሁ ስል አንዱን አስቀየምኩኝ ብላ ስትላት፣ እንዲህ ይቅርታ እኮ መልካምነት ነው፣ ይቅርታ ታላቅነት ነው። ከኔ በላይ አንቺ ታውቂያለሽ፣ ይቅርታ በይዋ አለቻት። እሺ በቃ በስልክ ይሁን አይ በስልክማ ከሚሆን በአካል ይቅርታ ጠይቀዋለሁ፣ እንደዛ ከሆነ እኔ ጋር እንሄዳለን ስትል አይ በፍጹም አይሆንም አለች ሀንዬ። በባለፈው ስልኳን ሰርቆባት ስለነበረ ለዛ ነው። ሰላምዬ ደግሞ ታውቂያለሽ፣ እኔ ከሀስከፈ የራሴ ሚስጥሮች ዝርዝሮች ሁሉንም አውርችሻለሁ፣ አንቺ ግን ሁሌም ድብቅ ነሽ። ለማንኛውም ካልፈለግሽ አልሄድም ብላ ስትላት እሺ ሰላምዬ አትቆጪ በቃ ብላ ለማንኛውም አሁን በስልክ ላውራው ብላ ስልኳ ልታመጣ ስትሄድ ሰላም እዬ ወይን ይሃን እዬ እንደው አሁን የተቆጣሁ መስሎች ነው። በጣም እኮ የዋህነት ብላ ውስጧም ሆነ እውነት ፊቷም ጉንጮቿ ራሱ ያበሩ ነበር። የሰላም ፈገግታ እንድት ደስ እንዳለኝ እህታማቾች ካሁኑ ጓደኛሞች ከሆኑ በኋላም እንኳ ምንም እህቷን ባትወዳትና እናቴ ለአመታት የራቀችኝ በሐሴት ምክንያት ነው ብትል፣ ግን በኋላ ቀለል ይላል። ምክንያቱም እንደ ጓደኛዋ አድርጋ ቀርባታለች። የእውነት ይሄ ራሱ እጅግ ደስ ይላል። የሰላምዬና የሀንጌ ጀጆሮ ስልክ ደወለችለትና ሀንጌ መገናኘት አለብን ብላስ፣ እንዴ ቆይ ይሄ ልጅ ምን ይምልሽ አሁን ስልክ ተደውሎለት ምንድነው አፈፍ ብሎ የሄደው ብሎ ሲል ፋዘር እኔ ምን አውቃለሁ ፋዘር፣ እኔ ያለሁት ከአንተ ጋር እኔ አላውቅም ታዩ። ለማንኛውም እየተባባሉ ሲያወሩ ታረቀኝ መጣ ሙዙን ገዝቶ። እንዴ ፋዘር፣ መቼም አንተ ቤት እኮ በቃ ቆነጃጅት አይጠፋም፣ ደሞችን ቆንጆ ከየት አገኘሃት ሲል አቤት፣ ይታደሉታል እንጂ አይታገሉትም ይባላል እኮ ታረቀኝ። ይሄው እንግዲህ አገኘሁኝ። በነገራችን ላይ ያሴር እህት ናት ሲለው ምን አሲድ እህት አለው እንዴ? እኔም ገርሞኝ ገርሞኝ እንዳንተ ነበረ። ገና ሳቅ የተገረምኩት ይኸው፣ እኔን የመሰለ ቆንጅዬ እህት እኮ አለው በማለት እሷም ቀለደች። ፋዘር እንዴት ነው እህት? አረ ደህና ነኝ፣ ሰሞኑን ግን በጣም አስቸገርኩ ብሎ ሲለው፣ አረ ምን ችግር አለው አለመመቻቸትና የስራ የሥራ ሁኔታ ነው እንጂ ጤናዎትን እንዴት ነው ብሎ ስጠይቀው፣ አረ ጤናዬ ያው ነው በማለት መለሰለት። በሌላ በኩል ሀናና ኤሊያስ እንግዲህ ተገናኙና ኤሊያስ እኔ ምልሽ አንዬ፣ ስለ አባትሽ እኮ አውርተን አናውቅም፣ እስኪ ነገርኝ ያለውን ሁኔታ። ስለ አባዬ? ምን አባዬ? ታሟል፣ ደግሞም ብዙ ገንዘብ ነው የሚያስፈልገኝ አለችው። ከስንት እስከ ስንት? ከሶስት መቶ ሺህ እስከ አራት መቶ ሺህ ብር እና መቶ ሺህ ብር አሰሪዬ ሰጥታኝ ነበረ ብታይ ይሄ ማለት ጥሩ ሰው ነች ሲላት፣ አዎ በጣም ጥሩ ነች። በእርግጥ በርቁ ሲያዋቸው ክፉ ይመስላሉ፣ ቀርበው ሲያዋቸው ግን እጅግ ጥሩ ናቸው በማለት መለሰችለት እና በባለፈው ለህክምናም ለመድኃኒትም አወጣው ሰላሳ ሺ ብሩን ደግሞ ለጆሮ አወጣሁኝ ብላ ስትለው፣ ብታይ ጆሮን ሳላቅ ስለፈረድኩበት ይቅርታ ጠየቅኩት። እንዴ አንቺ በምን ታውቂያለሽ? ታዲያ ታልነገሩሽ አይ ቢሆንም አዲስ አበባ ከመጣው በኋላ ጸባዬ ሁሉ ተቀይሯል። ዝም ብዬ በትንሽ በትልቁ መናደር ጀምሬያለሁኝ። እና እሱ ደግሞ በጣም የዋህና ሚስኪን ልጅ ነው ብላ መለሰችለት። ታዩ እሱም በቃ ለማንኛውም አይዞሽ ብሎ ሲላት፣ አንተ ስለመጣ ከጎኔ ስለሆንክ፣ የውስጤን ስለተካፈልከኝ በጣም አመሰግናለሁ በማለት መለሰችለት። ምንም ችግር የለውም። አንቺ እኮ የምትለይ ሴት ነሽ ብሏት፣ እንደዚህ ሰላም ስላወራንን ደስ ብሎኛል ሀንዬ። እና ፋዘሯ እኔ ምልሽ ዛሬ ካሴር ጋር መሄድ እፈልጋለሁኝ። እንዴ አባዬ ደግሞ ለምንድን ነው ከእሱ ጋር የምትሄደው? እንዴ ምን ችግር አለው? ልጅ ደግሞ ወንድምሽ አይደል? ደግሞ አሁን በወንድምሽ መቅናት ጀምርሽ እንዴ? አባዬ እሱንም አይደለም፣ ግን ደግሞ አሁን ፍቅር የምትባለዋም አለች ብቻ ግን አባዬ ከፍቅር እና ከኔ... ኧረ ሀንዬ በሂጂ ሆ። ኧረ ደግሞ የዛሬ ውስ የጉር ነው፣ ከአንቺ ውጭ ወርቄም አለሜም ሁሉ ነገሬ ነሽ፣ እያለ በሆዱ እያወራ፣ ሀንዬም ወደ ስራዋ ሄደች። ፋዘር እና ጆሮ እያወሩ ፋዘር፣ ምን ያህል ደስተኛ እንደሆንኩኝ ምንም አላወቁም ማለት? እንዴት? እንዴ ምን እንዴት አለው ከአንተ ጋር እንደዚህ ወክ እያደረጉ እያደረኩኝ ከጎንህ መሄዱ እጅግ ናፍቆኝ ነበር። እኔ የሚያጣሁ መስሎኝ ብቻዬን ሲሰቃይ ነበር የኔ ልጅ እንደው ይቅርታ አድርግልኝ ሲለው፣ ዛሬማ እኔ ልጋብዝህ ብሎ አለው። አይ እኔ የምጋብዝህማ ዛሬ እኔ ነኝ። ምን ነው እኔ ምልክ እኔን ሰረከኝ እንዴ አለው። አረ ፋዘር አይቀልዷ። ለማንኛውም እኔ ልጄን ዛሬ እኔ ነኝ የምጋብዘው ብሎ ጆሮን ፋዘር ሊጋብዘው ወደ ሆቴል ሄደ። እንግዲህ ኤሊያስ ከዚህ በኋላ ጆሮን ይቅርታ ጠየቀው። ብዙ ነገር በድያለሁኝ፣ በቅናት ተነሳስቼ ስለበደልኩህ ይቅርታ። ነገር ግን ሀንየንና ፋዘሯን እንደምንም ብለን ከዚህ ጭንቀት መከራ ማውጣት አለብን እና እኔም ወደ ደሴ ሂጄ ያለውን ነገር የሚሸጠውንም ሻሽጬ ስራም ሰርቼ አንተም እዚህ ደግሞ ከጎኗ ሆነህ ሁሉንም ነገር ማሳከም አለብን ብለው ታረቁ። የእውነት እጅግ ደስ ብሎኛል ስለታረቁ ጆሮና